ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሮግራሙ ሚዛን ትንታኔ ላይ ነው የምትገኙት። የኢትዮጵያ እስልምና ጉዳዮች በ2013 ተቋሙን ከተቆጣጠረ በኋላ በልማት ዙሪያ ምንድን ነው ያከናወናቸው? ምናልባት ቀደም ብሎ በነበረው መጅሊስ በሚደረጉ ካምፔኖች በሚደረጉ ዘመቻዎች ትልቁ ክሪቲሲዝም ወይንም ትልቁ ወቀሳ የነበረው የልማት ስራዎች አልተሰሩም፣ ደካማ ነው የሚሉ ሁኔታዎች እንደነበሩ የሚታወስ ነው። መጅሊሱ ከመጣ በኋላ ለሙስሊሙ ማህበረሰብ ያስተዋልነው ጉዳይ ቢኖር ሳር የበቀለባቸው መሰረት ድንጋዮች ናቸው። በተለያዩ የሀገሪቱ ክልሎችም በከተሞችም ዩኒቨርሲቲዎች ኮሌጆች እናቋቁማለን በሚል የተጣሉ ፕሮጀክቶች የት እንደገቡ አልታወቀም። መጅሊሱ ምንድን ነው እየሰራ ያለው? የመጅሊሱን ቀን ተቀን ተግባራቶች እንዲያውቃቸው ቢፈለጉ ኖሮ ይህንን ያደርጉ ነበረ። የሚሰሩ ስራዎች እንዲያውቅ አይፈለግም። ገንዘብ በመሰብሰብም ዙሪያ ላይ ደግሞ ይህን መጅሊስ የሚያክለው የለም። ያ ፕሮጀክት የት ገባ? የት ወጣ? ምን ሆነ? መቼ ሊጀመር ነው? መቼ ሊያልቅ ነው? የሚለውን ግን ህዝበ ሙስሊሙ መከታተል አለበት።